እግዚአብሔር አምላካችን ስሙ ለዘላለም የተባረከ ይሆን። ደህና ናቸው ወይ? ሁሉ ሰላም? ጌታ ለዘላለም የተባረከ ይሆን። አንዳንዶቻቸውን በጣም የማውቃቸው አንዳንዶቻቸውን ደግሞ በክርስቶስም የማውቃቸው ደህና ናቸው ወይ? የእስራኤል ቅዱስ እግዚአብሔር ለዘላለም የተባረከ ይሆን። ጌታን እጅግ አድርጌ አመሰግናለሁ። ዛሬ ድሉናልቼ ከናንተ ጋር በእንዲህ አይነት ሁኔታ ጌታ ነምን እንድንል እንድናመልክ የእድሜ ብድራት ከእግዚአብሔር ዘንድ አግኝተን በፊቱ እንድንሆን እየረዳን የእስራኤል ቅዱስ እግዚአብሔር ለዘላለም የተባረከ ነው። መቼስ በእግዚአብሔር ፊት መገኘት እድል ነው። አሜን። ምንድን ነው ድገም። ውስጥ እግዚአብሔር ያክብርልኝ። ትልቅ እድል ነው፣ እና ይህንን እድል እየሰጠን የሰራዊት ጌታ ለዘላለም የተባረከ ነው። መዘመራንን የዜማ ነካዎቻችንንም የእስራኤል ቅዱስ እግዚአብሔር በነገር ሁሉ አብስቶ ይዋልናቸው። ደስ የሚል መንፈስ አለ። ጌታ ይሄን መንፈስ አይወሰድም። ትልቅ እያዳራሽ ይዘን መንፈሱ ከሌለ ምንም ልናመጣ ምናምን አንችልም። መንፈሱ ግን ካለ ከዚህ በለጠ ምንም ፈልግ። ስለዚህ መንፈሱን የሰጠኝ የሰራዊት ጌታ እግዚአብሔር ለዘላለም የተባረከ ይሆን። ከእናንተ ጋር ዛሬ አብሬ ሁሉም ቃል አብረን እንከፋፈላለን። ጌታ ደግሞ በነገር ሁሉ ያስተምረናል። እስቲ ጌታ ለሰሜን ለተናጋሪ ጸጋና ጥበብ እንዲሰጠን እንጸልይ። አቤቱ የሰራዊት ጌታ እግዚአብሔር አባትና አምላካችን ሆይ እናመሰግናለን። ስምህ ለዘላለም የተባረገኝ ጌታ እግዚአብሔር አባት ሆይ ለሰሜን ለተናጋሪ ጥበብ ስጥ፣ ጸጋን ጨምር፣ ቅዱስ ቃልህን በጌታ በኢየሱስ ስም ባርክ የእውነት መንፈስ መንፈስ ቅዱስ ይህንን ቃል እግዚአብሔር ሆይ እንድታበራው በኢየሱስ ስም ጸልያለሁ። በዚህ ቃል እውነት ጌታ እግዚአብሔር ሆይ በስጋ ምላሉ ፈውስ በነፍስም መዳ የሆኑ ዘንድ በኢየሱስም ስም ጸለይኩ። ደግሞ እግዚአብሔር አባት ሆይ ይህ ቅዱስ ቃል እግዚአብሔር ሆይ እኔንና ይህንን ሕዝብ እንዳይነካ የሚከፍት የክፉ አሰራር የጨለማ ኃይል በኢየሱስ ስም ይመታ። የበቀል አሰራር ይፍረስ። የእርግማን ጉልበት የተመታ ይሆ የጨለማ አሰራር የተቀጠቀጠ ይሆ በአንጻራችን ቅዱሱ መንፈስን በኃይል ይስራ። ስለሚሆነው ነገር ሁሉ እናመሰግናለን። በጌታ በኢየሱስ ክርስቶስ ድንቅ ሰው ከመጽሐፍ ቅዱሳችን ክፍል ይህንን ሰሞን በውስጥ በጣም ሞልት ያለ አንድ ቃል አለ። ይህን ክፍል አብረን እንመለከታለን። በሁለተኛ ሳሙኤል መጽሐፍ ላይ ምዕራፍ ዘጠኝ ከቁጥር አንድ ጀምሮ ያለውን የእግዚአብሔርን ቃል አብረን እንመለከታለን። አስራ ሶስት የሚያክሉ ቁጥሮች አሉት። በዚህ በሁለተኛ ሳሙኤል መጽሐፍ ምዕራፍ ዘጠኝ ላይ እነዚህን ቁጥሮች ቶሎ ቶሎ አነባለሁ። እንዲህ ይላል ሁለተኛ ሳሙኤል መጽሐፍ ላይ ምዕራፍ 9 ከቁጥር 1 ጀምሮ። ዳዊትም ስለ ዮናታን ቸርነት አድርግለት ዘንድ ከሳኦል ቤት አንድ ሰው ቀርቷልን? አለ። ከሳኦልን ቤት ሲባ የሚባል አንድ ባሪያ ነበረ። ወደ ዳዊትም ጠሩት። ንጉሡም አንተ ሲባ ነህን? አለው። እርሱም እኔ ባሪያ ነኝ አለው። ንጉሡም የእግዚአብሔርን ቸርነት አድርግለት ዘንድ ከሳኦል ቤት አንድ ሰው አልቀረምን አለ። ሲባም ንጉሱን፣ እግሩ ሽባ የሆነ አንድ የዮናታ ልጅ አለ አለው። ንጉሱም ዳዊት ንጉሱ ወዴት ነው አለው። ሲባም ንጉሱን፣ እነሆ እርሱ በሎዶባር በአሚኤል ልጅ በማኪር ቤት አለ አለው። ንጉሱም ዳዊት ልኮ ከሎዶ ባር ከአሚኤል ልጅ ከማኪር ቤት አስመጣ። የሳኦልም ልጅ የዮናታ ልጅ ሜምፌቦስቴ ወደ ዳዊት መጣ በግንባሩ ወድቆ እጅ ነሳ። ዳዊትም ሜምቴ ቦስቴ ሆይ አለ፤ እርሱ እነሆኝ ባሪያህ አለ። ዳዊትም ስለ አባት ስለ ዮናታን ቸርነትን ፈጽሜ አደርግልሃለሁና አትፍራ፤ የአባትህን የሳኦልን ምድር ሁሉ መልሰልሃለሁ፤ አንተም ሁል ጊዜ ከገበታዬ እንጀራ ትበላለህ። እርሱ የሞተ ውሻ ወደ የምመስል ወደ እኔ የተመለከትን እኔ ባሪያህ ምንድን ነኝ ብሎ እጅ ነሳ። ንጉሱም የሳኦልን ባርያን ሲባን ጠርቶ ለሳኦልና ለቤቱ ሁሉ የነበረውን ሁሉ ለጌታ ልጅ ሰጥቻለሁ። አንተና ልጆችህ፣ ሎሎዎችህም ምድሩን እረሱለት፣ ለጌታ ልጅ እንጀራ የሆነው ዘንድ ፍሬውን አገባ። የጌታ ልጅ ሜፌቦስቴ ግን ሁልጊዜ ከገበታዬ ይበላል አለው። ለሲባ አስራ አምስት ልጆችና ሃያ ባራዎች ነበሩት። ሲባም ንጉሱን ጌታዬ፣ ንጉስ ባሪያው እንዳዘዘ እንዲሁ ባሪያ ያደርጋል አለ። ሜምፌቦስቴን ከንጉሱ ልጆች እንደ አንዱ ከዳዊት ገበታ ይበላ ነበረ። ለሜምፌቦስቴን ሚካ የተባለ ታናሽ ልጅ ነበረው። በሲባም ቤት ያሉ ሁሉ ለሜምፌቦስቴ ያገለግሉ ነበር። ሜምፌቦስቴን ከንጉሱ ገበታ ሁል ጊዜ እየበላ በኢየሩሳሌም ተቀምጦ ነበር። ሁለት እግሩም ሽባ ነበር ብሎ የእግዚአብሔር ቃል ይናገራል። ክብር ሁሉ ለሰራዊት ጌታ ለእግዚአብሔር ይሁን። ድምፅ ይሰማል አይሰማ? እሺ፣ ድምፅ ከተሰማ አንድ ነገር ላድርግ። በአሁኑ ሰዓት በአለማችን ላይ በሚገርም አነጋጋሪ ሁኔታ የተነሳች አንድ እንስት ሴት አለች። ይቺ ሴት ፕርስቅላ አሌንሼረር ተብላ የምትጠራ ሴት ነች። ይቺ ፕርስቅላ አሌን ሸረር አነጋጋሪ ካደረጋት ነገር በትውልድ ፊት ቆማ የምትናገርበት ነገር ትውልድን የምታሳምንበት ሁኔታ የሚገርም ሁኔታ ነው። እና ፕርስቅላ አሌን ሸረር ምን ብላ ትናገራለች? ከአንድ ቦታ ተነስቼ ወደ ሌላ ቦታ ለአገልግሎት በፕሌን እየሄድኩኝ ነበር ትላለች። እና ፕሌኑ የሚበርበት የራሱ ከፍታ አለው፣ የራሱ የጫና ማንነት አለውና በእንዲህ አይነት ሁኔታ ላይ ፕሌኑ እየበረረ እየሄደ እያለ ካፒቴኑ ለስለስ በሚል ድምፅ ለተሳፋሪዎች አንድ መልእክት ተናገረ። አሁን ያለንበት ሁኔታ ምቹ፣ ደግሞ ደስ የሚያሰኝ ሁኔታ ነው። ከጥቂት ጊዜ በኋላ መድረስ ወደሚገባን ስፍራ መድረስ ወደሚገባን ከተማ በሰላም እንደርሳለን። ስለዚህ አሁን ሁላችሁም ቀበቶቻችሁን ፈታችሁ ዘና ማለት ትችላላችሁ የሚል አዋጅን ምን አደረገ ተናገረ። ስለዚህ ሁሉ ሰው ቀበቶውን ምን ብሎ ፈቶ መዝናናት ሲጀምር ጵርስቅላ አሌን ሸረር አንድ ነገር አስተዋልኩ ትላለች። ምን ስትል ወደዚህ ዞር ብዬ ስመለከት መጽሐፋቸውን ከፍተው የሚያነቡ ሰዎች አሉ። ወደዚህ ደግሞ ዞር ብዬ ስመለከት ዓይኖቻቸውን ጨፍነው ናብ እያደረጉ ያሉ ሰዎች አሉ። እንደገና ደግሞ ወደዛ ደግሞ ስመለከት ሁለት ሁለት ሆነው እያወሩ ያሉ ሰዎች አሉ። በእንዲህ ዓይነት ሁኔታ ውስጥ ፕሌኑ እየሄደ እያለ ከምድር ወደ ሰማይ ፕሌኑ ወዳለበት ወደ ካፒቴኑ አንድ መልእክት ይደርሰዋል። ካፒቴኑ ለሰማው ድምፅ ከተሳፋሪዎች ጋር ምንም ሳይማከር የራሱን እርምጃ ወሰደ እና ፕሌኑ እንዲህ ማድረግ ጀመረ። ቀበቷቸውን ፈተው ሰዎች ባሉበት፣ እያነበቡ ባሉበት፣ እየተጫወቱ ባሉበት ሳያስብ እንዲያደረገ ብድግ ያድርጎት ወደ ላይ ሲወስደው ሰው እርስ በርሱ መጋጨት ጀመረ። አንዳንዶች ከወንበር ላይ ይወድቁ ጀመረ። ሎኮሩ ተከፍቶ የሰውን ጭንቅላት መምታት ሆነ። እና ሰው ሁሉ በሕይወቱ ለገጠመው መንገጫ ገጭ ካፒቴኑን ጥፋተኛ እያደረጉ ግማሾቹ የሚገርም ሌላ ነገር ግማሾቹ ሌላ እያደረጉ ካፒቴኑን ተፈለጉ ይናገሩታል። ያው ካፒቴን ከጥቂት ደቂቃ በኋላ ሰው ተንገጫግጦ ካለበት በኋላ እንዲህ አለ፣ እባካችሁ ውድ ተሳፋሪዎቻችን በህይወታችሁ ለገጠማችሁ መንገጫገጭ አታማሩ። ምን ነው ብትሉ፣ መንገጫገጫችን ለከፍታ ነው። አረ ሀሌሉያ ተሳፍራችሁ እየሄዳችሁበት ላላችሁበት መንገድ አገጭ ለከፍታ እንጂ ለውርደትም ለውድቀትም አይደለም። እንዴት ብላችሁ ከሆነ አሁን ባለንበት ከፍታ ላይ ዝም ብለን እየሄድን ከሆነ ከዛ ልናርፍበት ካለንበት ከተማ ደግሞ በዛው ተመሳሳይ ከፍታ እየመጣ ያለ ፕሌን ነበረ፣ እና ሁለታችንንም ተመሳሳይ የአየር መንገድ ላይ አግኝቶን እርስ በርሳችን ተጋጭተን ወደ ምድር ተከስክሰን እንሞት ነበረ። እና ለሰማሁት ነገር ምላሽ የሰጠኋችሁ እናንተም የተንገጫገጫችሁበት ጉዳይ ለመሰበር፣ ለመውደቅ፣ ለመሞት አይደለም እና መንገጫገጩ ለከፍታ ነው። በኢየሱስ ክርስቶስ ስም በሕይወታችሁ ለገጠማችሁ መንገጫገጭ፣ በጓደኝነት ለገጠማችሁ መንገጫገጭ፣ በምትመሩበት አመራር ለገጠማችሁ መንገጫገጭ፣ በትዳር ሊሆን ይችላል። ተማሪ በትምህርቱ፣ ሰራተኛ በስራው፣ አገልጋዩ በአገልግሎቱ ለገጠመው መንገጫገጭ ለውድቀት ለስብራ ለስ ለስ ለመክሰስ ሳይሆን በኢየሱስ ስም ለስኬት ይሆናል። ስለዚህ መልእክት አድርሱልኝ፣ በህይወትህ በህይወትሽ የገጠመሽ መንገጫገጭ ለከፍታ እንጂ ለውርደት አይደለም። አድርሱልኝ የሚል መልእክት በህይወት ለገጠመሰ መንገጫ ነው። መንገጫገጭ ወጣት ነ መንገጫገጭ ገጥሞ ሊሆን ይችላል። አገልጋይ ነ መንገጫገጭ ደርሶ ሊሆን ይችላል። አመራር ነ በአመራር ላይ መንገጫገጭ ደርሶ ሊሆን ይችላል። ነገር ግን ለውርደት፣ ለውድቀት፣ ለመሰበር ሳይሆን አሜን፣ አሜን፣ አሜን።